ሰላም ይህኔ ውደት እንዴት ናቸው? ደና ናቸው። በጣም ደህናነኝ ነኝ። እግዚአብሔር ይመስገን። ሄሉ ሻ ከሸበላ ያጋ ጠብቆኝ ብላለች። እንግዲህ ሄሉ ከሸበላ ዋጋ ትመጣለች ብያችሁ ነበር። እንደምታዋት እምር ድምቅብላት ባት በፈገግታ መታለች ማለት ነው። እንግዲህ እንጠብቃለን። በሌላ በኩል አላዛር ማይ ጋድ ታረቁ። ኦላላ፣ ኦላላ ዛሬ መሳምም ተጨምሮበታል። ና እግዚአብሔር ምኞቴን አሳካል ይኝላል። አሁን የገባኝ ጋስ አሁን የገባኝ ድራማ ነበር። እንዲህ ነገር መጠርጠር ነበረብኝ። ዞሮ ዞሮ ስለዚህ ትንሱ የሴትነት ወግ ይዞሻል ማለት ነው። እየተግደርደርሽ ነበር። አንበሳ አርንቄሻል። የምር እንደዚህ መግደርደርሽ አንዳንዶቹ ቶሎ ነበር የሚቀበሉት። አለፍ ብሎም ደግሞ ይጠይቁም ነበር። ና አንቺ መግደርደርሽን ውድጃ ይልሻለው ግን ድራማ ነበር ማለት ነው። በየት መልኩ እንዴት ነው ፍቅራችን የምንገልጸው፣ ምናምን ብላችኋል። ዞሮ ዞሮ ፈጥናችኋል። አላዛር የኔ ቆንጆ የኔ ማር ማለት አታብዛ። የሆነ ቀን እንት ስለምትሉ ማለት ነው። ሰው የሆነ ሁሉ ማይቀየር የሚመስላችሁ ሰዎች አላችሁ። በአንዴ ነው የሚቀየር አንዳንድ ሰው። ዞሮ ዞሮ ስለታረቃችሁ በጣም ደስ ብሎኛል፣ ምክንያቱም አላዛር አሳዝኖኝ ነበረ። እኔ መች ጠርጥሬ ነበረ። ለካ ቆኖ ለካ የሚያለቃቀሱብን የነበረው እንጂ ቀድሞ የጨረሱት ነገር ነው። ያኔ ያለቀ ነገር ነው። ግን ደግሞ እንደዚህ ክብር ያለው ስራ ሲሆን፣ እኔ እውነት ለመናገር እኔም ጥሩ ነው ላለው። ምክንያቱም የሴት ልጅ ክብር ዝቅ ማድረግ ነገር ነው ይሄ ወንድ ልጅ ግዱ ነው፣ ግዴታው ነው። እንደዚህ መለመን አለበት፣ እግራችሁ ስር ወድቆ መለማመጥ አለበት። ቀጥታ እሺ ካላችሁ በጣም የሚኮረው የሚያካብደው የሚንጠባረረው ሶ እንደ ትንሱ ኮራጅነን ቀበር በሉበት። ትንሱ አድንቄሻለሁ። ማርያምን ሳላ ድንቅሻል። እንደዚህ መግደር ደርሽ እርምስ የሴቶ ግዝባት። አይ እንደዛስ ስትለጠፍበት ወዳ እንዳልሆነ ገብቶኛል። እና ለማንኛውም ዛሬ ታርቀዋል ማለት ነው። እንዴት ናችሁ የኔ ማሮች የኔ ውዶች የኔ ፍቅሮች ደህና ናችሁ ልኝ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በአዲስ ቪዲዮ ከች ብያለው። ሄሉሻ ከአዲሱ ሸበላዋ ጋር ከሸበላዊ ጋር ጠብቁኝ። ሰው ማግኘት ቀላል ነው፣ ሰው የሆነ ሰው ማግኘት ግን ከባድ ነው ብላለቸው። ኦ ኦ፣ ይህ አገላለጽ ከበድ ያለ አገላለጽ ነው። ጋይስ፣ ሼበላይ ሼበላይ እያለችው ነው እና እድሜያችሁን ያርዝምላችሁ የምር ፍቅራችሁ ይበርክትላችሁ። አሜን በሉ፣ አሜን በሉ። ትልቅ ሰው ሲመርቃችሁ አሜን ማለት አለባችሁ። ሲቀጥል ደግሞ እኔ ሄሉ ጓደኛ ይሄ ልጅ ማለት ነው ሄሉ ጋር የሚሰራው ልጅ አንድ ደስ የሚል ባህሪ ያለው የሚወድለት ማለት ነው፣ በቃ ይሁን የማይቅለበለብ ሶ ታውቃላችሁ፣ ይሁኝ ይሁኝ የማይል ነገር ይሁን የማያስመስል ነገር በቃ ከልቡ ነው የሚያወራው ስታዩት ማለት ነው። በቃ አይቅለበለም ረጋ ያለ የሆነ ቀብረር ያለ ሴቶች እኮ እንደዚህ አይነት ወንድ ለሚወዱት ታውቃላችሁ፣ የሚለጣጠፍ የሆነ በጣም ፍቅር መግለጽ የሚያበዛ ሰው ምናምን አይወዱም። ና እንደዚህ ዝም ያለ ኮራ ያለ ረጋ ያለ ቀብረር ያለ ወንድ ሁሉም ይወዱ። ለዛ ኮ ነው ለዛ ኮ ነው ሄሉን አይወዳት ምናምን እያሉ የሚያጨበጭቡት። ና ይወዱታል መሰል ሴቶች ራሱ እንደዚህ ኮራ ስለሚል ሴቶቹ ፎንቃ እየጠለፋቸው ነው መሰል እንግዲህ ከሄሉ ጋር ሲመጡ ሲያዩት አይ ይናደዳሉ። አይ ይህ አፈር ብበለውላችሁ አንድ ይመርጧታል እሷን ካላስ ከዚህ በኋላ ላትመረጡ ላትመረጡ፣ አትልፉ ዝም ብላችሁ ማለት ነው። አይወዳትም ምናምን የምትሉ ሰዎች እናንተ ላይመርጣችሁ ባትለፉ ባትደክሙ ጥሩ ነው። ይሄን ይመርጧታል፣ እንደምታዩቸው ባይወዳትና ባያከብራት እንደዚህ እንደ ፎቶ አንሾስ እንዲሁ እንዴት ነው እባክህ የምታነሳቸው? አቤት አቤት አቤት አንዱ ከዚህ ልጅ ጋር ከሆነች በኋላ ማለት ነው፣ ሄደን በጣም እያማረባት ነው። እና የምወድለት ባህሪ ይሄ ልጅ ማለት ነው፣ ሲያወራ በቃ ተረጋግቶ ነው የሚያወራው። ሲቀጥል ከአንድ በቱ የሚወጣው ቃላቶች በቃ የሆነ መርጦ የሚያወራ ነው የሚመስለው ታውቃላችሁ፣ ተጠንቅቆ ነው የሚያወራው። እና ደስ ይላል፣ እንደዚ አይነት ወንድ ሁሉም ሴቶች ሊወዱት ይችላሉ። አዎ ሄሉ ጠበቃ ረጃዥ። እውነቴን ነው፣ ሴቶች እንደዚ አይነት ወንድ ይወዳሉ ና እኔም ወንድ እንደዛ አይነት ወንድ ደስ ይለኛል። የሆነ ሴታ ሴት የሆነ የሚያሽቃብጥ ዝም ብሎ የሴት ስራ የሚሰራ የሆነ የሚያውደልድል አውደልድል ነገር ነው፣ አይመቸኝ። ለምሳሌ የሆነ ሰው ስም ልጠራ ነበር ግን ደግሞ ማትም ተወልዱብኝ። ስማ፣ የነካ ሰው ነክቼ ና፣ የሆነ ኩሽና ለኩሽና የሚል ሞጠሞጥ የሆነ ሰው አለ ና። እኔ ስሙን መጥራት አንፈልግም፣ ግን እኔ እንደዛ አይነት ወንድ ጥሎብኝ አልወድም። እና ዝም ብሎ የሚያሽቃብጥ የሚሽለጠለጥ ነገር ና ይሄ ደግሞ በቃ የወንድ ባህሪ ነው ያለው። ገባቸው አይደለ? የወንድ ባህሪ ኮራ ያለ ነገር ነው፣ ቀብረር ያለ ነገር ነው። ሲቀጥል ሸ የበላ ነገር ነው። ሲቀጥል ደግሞ አነጋገሩ በጣም ያምራል። ሲቀጥል ዝም ያለ ነው። አይቅለበለም። እዩኝ እዩኝ፣ ደብቁኝ ደብቁኝ ያመጣላል። ያገሬ ሰው ና ቀስ ያለ ስለሆነ በጣም ደስ ይለኛል እና ይሄ ልጅ ከልቡ የቀረባት ይመስለኛል እንግዲህ ሄሉ ትክክለኛ ደህና ሰው ባይሆን ኖሮ ይሄን ያክል ነገር አገላለጽ ኩ ይለያል ኦ ሰው የሆነ ሰው ማግኘት በስመ አብ ተመችቷታል ተመችቷታል እቺ ልጅ ይሄ ልጅ አይ ይፈጣሪ እንደው ከአንቺ ጋር ያቆይልሽ የምር እነዚህ ቀበኛ የሆኑ ህዝቦች ማለት ነው እንግዲህ በምላሳቸው አኛኝ እያረጉ እንዳይሰዱብሽ እንጂ ፍቅራችሁ ከበረታ ከጠነከረ አብሮሽ ከቀጠለ በጣም ምርጥ ልጅ እንደሆነ እኔ ራሱ እርግጠኛ ነኝ። ምክንያቱም የሆነ ሰው እኮ ስታዩት ያስታውቃል፣ ስታዩት ያስታውቃል፣ ከሚነጋገረው ሰው ከሚናገረው ነገር ከሚያደርገው ከተግባሩ በቃ ይሁን። እንደዚህ ቀስ ያሉና ዝም ያሉ ሰዎች የሚያደርጉትን ነገር አይናገሩም። ቢወዷችሁ እንኳን ቢያከብሯችሁ እንኳን መውደዳችሁን አይገልጹላችሁም። በድርጊት ነው የሚያሳዩዋችሁና የሄሉ ሸበላ እንግዲህ ዲዛይነር ሰው ይመስለኛል። ፈጣሪ ከአንቺ ጋር ያቆይልሽ። እና ሴቶቹ ደግሞ ስለሚቀኑ ነው አይወዳት፣ ምናምን ሚሉ እነሱ ስለሚወዱት ይመስለኛል። ዞሮ ዞሮ አምሮባቸዋል። ቀጥሉበት፣ ሂዱበት ነው ምላችሁ። አላዘርና አላዛርና ትንሱ ጋር ሲሄድላችሁ፣ ሃሃ መሳሳማ በዛችሁ። ተሳሳሙኮ ጋይስ፣ ተሳሳሙኮ። ኦ ማይ ጋድ ከመታረቃችሁ መሳሳማችሁ እውነቴን ነው የምላችሁ፣ ሚዲያ ላይ መታችሁ፣ አትሳሳሙ፣ አትሳሳሙ ከካሜራ ጀርባ ተሳሳሙ። ምንድን ነው ምንድን ነው? እኔ አይመቸኝም። እና መሳሳሙ ቢቆያችሁ ትንሽ ጥሩ ይመስለኛል። ዞሮ ዞሮ ግን ታርቀዋል ሲመስለኝና ስገምት ድራማ እየሰሩብን ነበር ማለት ነው። እስከ ዛሬ ሲያለቃቅሱ የነበረው ዛሬ ሰላም ወርዷል ብለው እንግዲህ ከእናቱ ጋር መጥተዋል። በእርግጥ እኔ አላዛር ሲያለቃቅስ አሳዝኖኛል ግን ደግሞ እኔ እውነት ነው ብዬ አንጀቴ የመቆረጡ አንጀቴ የቆረጥ ነው ያለው ምን አስቸኮለው እያልኩ ምን ነው ብትረጋጋ እያልኩ ነበረ። ዞሮ ዞሮ ግን በመጨረሻ እንግዲህ ትንሱ የሴቱ ጊዟት መሰለኝ፣ እየተግደረደረች አልቀበልም የፍቅሩን ጥያቄ ብላ ነበረ ይሆን አላማለኝ ምናምን ብላ ነበረ። አሁን ግን በመጨረሻው ሰዓት እንግዲህ አንድ ላይ መጥተዋል ማለት ነው እንግዲህ፣ ስራ እየሰሩ ኖሮ ይመስለኛል። ያው ፍቅረውን ለመግለጽ ይህን መንገድ የተጠቀመ ይመስለኛል። ተመካክረው ነው መሰል የሰሩት ና መቼም ማንም ሰው አንዲት ሴት የፍቅር ጥያቄ አቅርቦ እምቢ ያለች ብሎ ውሃ ውስጥ እገባለሁ ብሎ የሚለመነ የሚገለገል ሰው ይኖራል ብዬ አላስብም። ና ተመካክረው እየሰሩት ነው የሚመስለኝ። ዞሮ ዞሮ ግን ስለታረቃችሁ እኔም ደስ ብሎኛል። እውነት ሰው ሲጣላ ደስ አይነኝ ምክንያቱም ባንዴ እንደዛ ብላችሁ የሌለ ስም አውጥቶልሽ አሽቃብጦልሽ አሽቃብጦልሽ አሽቃብጦልሽ ላሽ ስትየው አሳዝኖኝ ነበር። ያን ሁሉ አሽቃብጦ አሽቃብጦ አላዛር ባዶ ግን ሲቀርና አሁን ስለታረቃችሁ በጣም ደስ ብሎኛል። ደግሞ ነገ ተጣላም ብላችሁ እንዳትመጡ። በተለይ ፍቅረኛ ሞች ስትሆኑ በጣም ብዙ ጣውረድ እንደሚገጥማችሁ ማወቅ አለባችሁ። አይደለ እህትና ወንድም ከምትሆኑና ፍቅረኛ ሞች ከምትሆኑ ፍቅረኛ ሞች ስትሆኑ በጣም ብዙ መሰናክሎች አሉባችሁና ስተንሱ መግደርደርሽን በጣም ነው የወደድኩልሽ። የእውነት ረፍስ ሶሻል ሚዲያ ላይ ከመጡት ሴቶች አንድም እንዳንቺ አይነት ጸባይ ያለው ሰው የለም። እየለመኑ ተንበርክከው ካላገባኝ እያሉ አስቸግረው ነበረ።